ሰላም ሰላም ውድ የእውቀት ለፍሬ ዩትዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች ወንድሞች እንደምን አላችሁ? ሰላም ነው፣ አለሁ እኔ ፈጣሪ ይመስገን። በዛሬው ክፍል ደግሞ ይዤላችሁ የመጣሁት ከዚህ በፊት የጀመርኩት አለ ባለፈው ክፍል አንድ ለቅቄላችሁ ነበረ። ከእንግዲህ ከዚህ በኋላ ያለውም እንግሊዝኛን ደግሞ የብቻ በ ክፍል በክፍል እየከፈልኩ እሰራላችኋለሁ ማለት ነው። ክፍል አንድ ኤቢሲዲ ስሞል ሌተር፣ በካፒታል ሌተር እንዲሁም በአማርኛ አድርገን ከዚህ በፊት አይተን ነበረ። ዛሬ ደግሞ እያንዳንዱ ፊደላት በእንግሊዘኛ እንዴት እንጽፋለን የሚለውን ዛሬ ክፍል ሁለት እንጀምራለን ማለት ነው። ዩቲብ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲጀምሩ ስል እጠይቃለሁ ማለት ነው። እሺ የመጀመሪያው ፊደል እንደምናውቀው አማርኛውን እናነባለን ከዛ አማርኛውን ፊደል ደግሞ በእንግሊዝኛ እንዴት መጻፍ እንችላለን የሚለውን እንወያያለን ማለት ነው። መጀመሪያ አማርኛውን እናንብብ። ሀ ሁ ሂ ሃ ሄ ህ ሆ። አሁን ከሀ እስከ ሆ በዚህ መልኩ ተጻፍን በአማርኛ በዚህ መልኩ ከሀ እስከ ሆ ከጻፍን በኋላ ከሀ እስከ ሆ የጻፍነውን እያንዳንዱ ፊደል ኢን እንግሊሽ ደግሞ እንጽፋለን፣ በእንግሊዘኛ እንጽፋለን ማለት ነው። ስለዚህ ሀ ማለት ሀ ስንል በእንግሊዘኛ ኤች ኤ። ባለፈው ስንማር ይችን ማንበለናታ ኤች፣ ይችን ደግሞ ኤ። ይሄኛው በካፒታል ሌተር ነው። መጀመሪያ መጀመሪያ ያለው ፊደል በካፒታል ሌተር ነው፣ በትልቁ ነው። እነዚህ ደግሞ በትንሹ ናቸው ማለት ነው። ስለዚህ በዚህ መልኩ ሀ ማለት በእንግሊዘኛ ኤች ኤ ኤች ኤ አሁን ሀ ብል ብለን መጻፍ ብንፈልግ ወይም ሃና ብለን መጻፍ ብንፈልግ በእንግሊዝኛ ሃን ኤች ኤ አድርገን በዚህ መልኩ እንጽፋታለን ማለት ነው። ስለዚህ ኤች ኤ ሃ የሚል ድምጽ አለው በእንግሊዝኛ ሀ። እሺ፣ ሁ ሁ ስንል ደግሞ ኤች ዩ ዩ፣ ኤች ዩ በአንድ ላይ ሁ ሁ። ስለዚህ ኤች ሀ ሃ ቤተሰብ እንትናላት ከዛ፣ አናባቢዎች አሉ። እነዚህ አናባቢ ይባላሉ። አብረው ያሉት ኤ ዩ፣ አይ፣ ኦ እነዚህ አናባቢ ይባላሉ። በቀጣይ ቪዲዮ እናያቸዋለን። ስለዚህ ሁ ብለን ለመጻፍ ኤች ዩ፣ ኤች ዩ፣ ኤች ዩ። ሂ ብለን ለመጻፍ ደግሞ ኤች አይ፣ አይ፣ ሂ ኤች አይ። ሀ ሀ ተመሳሳይ ስለሆነ ከዚህ ጋር ድምጸቱ እዚህ ጋር የምንጽፈው ተመሳሳይ ይሆናል ማለት ነው። ተመሳሳይ ይሆናል። ሀ ሄ ሄ ኤች ኢ ሄ ሄ የሚል ድምጽ አለው ማለት ነው። ህ ህ ህ ደግሞ ኤች ብቻ። ኤች ሆ ኤች ኦ ሆ የሚል ድምጽ አለው ኤች ኦ ማለት ነው። ስለዚህ እዚህ ጋር ሁሉም ጋር ኤች ያለች ሀ ቤተሰብ ጋር የሃ ድምጽ ስለሆነች ከዛ ደግሞ ኤች ጋመኖች አሉ፣ አናባቢዎች አሉ። ሀ ስንል አ የሚል ድምጽ ስላለው ኤ ያለች ማለት ነው። ሁ ስንል ዩ ኡ የሚል ድምጽ ስላለው ዩ አለች። ሂ ስንል ኢ የሚል ድምጽ ስላለው አ ያለች ማለት ነው። ሀ ተመሳሳይ ነው። ሄ ስንል እ የሚል ድምጽ አለው። እ የሚል ድምጽ ምትወስድ ደግሞ ኢ ነች። ህ ስንል ብቻ ሆነው ሆ ስንል ኦ የሚል ድምጽ አለው። ኦ ናት። ይቺ ኦ ናት ማለት ነው። ስለዚህ እነዚህ አናባቢዎች ከውሃና ድምጸቱ ጋር በመሆን ይሰጡናል እስከ መጨረሻ ድረስ ፊደሉ ላይ የምናያቸው እነዚህ አናባቢዎች አብረው ነው የሚመጡ። እሺ ይህንን ካል ሁለተኛ፣ ለ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ለ ስንል ደግሞ እ እ የሚል ድምፅ አለው። ስለዚህ ለ የሚለውን ድምፅ የሚወስድ ኤል ነው። ኤል ኢንግሊሽ ኤል ኤል ኤል ኤል ሁሉም ጋር አለ። ኤል በካፒታል ሌተር ነው። ስለዚህ የመጀመሪያዋ ላይ ኤች ኢ ኤል ኢ ቅርታ፣ ኤል ኢ ለ ለማ ብዬ መጻፍ ብፈልግ ኤል ኢ ነው ምጽፈው፣ ለን ለመጻፍ ስፈልግ በእንግሊዝኛ ማለት ነው። ስለዚህ ኤል ኢ። ሉ ኡ ድምጽ ስለሆነ እንደነገርኳችሁ ኤል ዩ ኤል ዩ እዚህ ጋር ኤች ዩ ኡ ሁ ስንል ኡ የሚል ሳውንድ አለው ወይንም ድምጽ አለ። ስለዚህ ይሄንን ኡ የሚል ድምጽ ደግሞ የምንወክለው ወይንም ደግሞ የምንጽፈው በእንግሊዘኛ በዩ ነው። ስለዚህ ኤል ዩ ሉ ከዛ ሊ ሊ ኤል አይ ኤል አይ ሊ ስንል ኢ የሚል ድምጽ አለው። ኢ ደግሞ በማን ነው የሚጻፈው? አይ ስለዚህ ኤል አይ ሊ ላ ስንል አ የሚል ድምጽ ስላለው ኤል ኤ ኤ አ አ ድምጽ የሚወስድልን ኤ ስለሆነ ኤል ኤ ላ። እሺ፣ ሌ ኤል ኢ ሌ ስንል ኤ የሚል ድምጽ አለው። ኤ የሚለው ድምጽ ደግሞ ሲምቦላይዝድ የሚደረግ ወይንም ደግሞ የሚወከል በኢ ነው። ስለዚህ ሌ ብለን ለመጻፍ ኤል ኢ። እሺ፣ ል ብለን ለመጻፍ ደግሞ ል ብዙ ጊዜ ስድስተኛ ፊደሎች ዋናውን ድምጽ ብቻ ነው የሚይዙ ል ብለን ለመጻፍ ኤል ኤል ብቻ ል። ከዛ ሎ ለመጻፍ ኦ የሚል ድምጽ አለው። ስለዚህ ኤል ኦ። ከእነ አናባቢያቸው ነው የሚጻፉት። ከእነ አናባቢያቸው ነው የሚጻፉት። በአማርኛ አናባቢ ምንላቸው አሉ አይደል? እነሳ አኡ አኡ ኢ አ እ ኦ አሉ አይደል? እነሱ አናባቢ ናቸው። በእንግሊዝኛ ደግሞ አናባቢ አምስት አናባቢዎች አሉ። እነዚህ እቻውን ሀ የሚለው ድምጽ ይሄ ነበረ። ዋናው እቻ አናባቢ ናት። አብራ ታናብ ዩ አናባቢ ናት። አይ አናባቢ ናት። ኢ አናባቢ ናት። ኦ አናባቢ ናት። ስለዚህ በእንግሊዝኛ አምስቶቹ እነዚህ ፊደላት ምን ይባላሉ? አናባቢ ይባላሉ። አናባቢ እሺ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁን ከመ እስከ ሞ በዚህ መልኩ ካነበብን በኋላ መ ስንል ኤም ኢ ኤም ኢ ድምጹ ኤም ነው፣ እንደምናውቀው ኤም ነው። መ ቤተሰብ ነገር ግን አናባቢዎች አብረው አሉ። መ ስንል አ የሚል ድምጽ ስላለው ኤም ኢ መ ኤም ኢ መጣ በየበጻፍ ፈልጋውን መን ዝጽፍ ማን ነው ጽፍ በእንግሊዝኛ ኤም ኢ ሙ። ሙ ስል ደግሞ ኤም ዩ፣ ሁለተኛ ፊደሎች እንደተነጋገር ነው ኡ የሚል ድምጽ ስላላቸው ኡ የሚለው ድምጽ ደግሞ ዋናው ፊደል ከ ዩ ጋ ሲሆን ዩ ነው ኡ የሚለውን ድምጽ የሚያመጣው ተባብለናል። ስለዚህ ኤም ዩ ሙ፣ ኤም ዩ ሚ። ሚ ስንል ደግሞ ኢ ኢ የሚል ድምጽ አለው፣ ሚ ስንል። ስለዚህ ኤም አይ ሚ፣ ኤም አይ ማ። ማ ስንል ደግሞ አ የሚል ድምጽ ስላለው ኤም ኤ ማ፣ ማ። ሜ ኤም ኢ ኤ የሚል ድምጽ ስላለው ኤም ኢ ኤም ኢ ም ስንል ኤም ብቻ። ሞ ስንል ኦ የሚል ድምጽ ስላለው ኤም ኦ ኤም ኦ ኤም ኦ። በዚህ መልኩ መጻፍ እንችላለን ማለት ነው። እሺ ቀጣይ የምናያት ፊደል ደግሞ ፊደል ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እሺ ሰ ስንል አ የሚል ድምጽ አለው። ኤስ ኢ። ኢ አናባቢ ናት፣ እንደ ተነጋገር ነው። ኤስ ኢ ሰ። ሱ ኤስ ዩ ሱ። ሲ ኤስ አይ ኤስ አይ ሲ ኢ የሚል ድምጽ አለው። ሳ ሳአ ስንል አ የሚል ድምጽ አለው። ሳ ኤስ ኤ ኤስ ኤ ሴ ኤ ኤስኢ ኤስኢ ስ ኤስ ብቻ ሶ ኤስ ኦ ኤስ ኦ ስለዚህ በዚህ መልኩ መጻፍ እንችላለን ማለት ነው። እንደምታውቁት እንደነገርኳችሁ አንደኛ ፊደላቶቹን ማየት ትችላላችሁ። አናባቢ አላቸው ኢኢኤ አናባቢ አላቸው። ሁለተኛ ዩ ዩዩዩ አናባቢ ሶስተኛ አይ አይ አይ አይ አናባቢ አራተኛ ኤ ኤኤ አናባቢ አምስተኛ ኢኢኤ አናባቢ ስድስተኛ ብቻቸውም ዋናዎች ፊደል ብቻ ሰባተኛ ደግሞ ኦ ኦ የሚል አናባቢ። አናባቢዎች በእንግሊዝኛ ላይ ይጻፋሉ። በአማርኛ ላይ ማንኛውም ፊደል ላይ አናባቢ እንዳለው በውስጡ ነግሬያችሁ ነበር። ሀ ስንል አ የሚል ድምጽ፣ ሁ ስንል ኡ የሚል ድምጽ እንዳለው፣ ሂ ስንል ኤ። በአማርኛ ከአ ከአ እስከ ኦ ድረስ አናባቢ ናቸው ብዬ ከዚህ በፊት በሰራሁላችሁ ቪዲዮዎች ላይ ነበረ ማለት ነው። በዚህ መልኩም መጽሐፍ እንችላለን ማለት ነው። ቀጣይ ደግሞ በእነዚህ ቃላት እየመሰረትን ኢንግሊሽ ወይንም በእንግሊዘኛ ቃላቶችን በአማርኛና በእንግሊዘኛ እየደባለቅን ቃላቶችን እየመሰረትን ከዛ በተጨማሪ ዛሬ ይዤላችሁ የመጣሁት ሶስቱን ፊደላት ብቻ ነው። ኔክስት ደግሞ ሁሉንም ፊደላት ይዤላችሁ ቀስ በቀስ እንማማራለን ማለት ነው። እዚህ ጋር ግን ሀ ብዬ ሌሎችም ሀዎች አሉ አደለ? ሀመርሀም አለች፣ ያችኛዋ ሀም አለች። ስለዚህ ሶስቱም ሀ ተመሳሳይ ነው። አሁን እዚህ ጋር ሃመር ውሃ ባደርግ ሃመር ውሃ ይችን ባደርግ ተመሳሳይ ነው። ኤች ኤ ነው። ይችን ሁም ባደርጋት ተመሳሳይ ነው። ኤች ዩ ነው። ያችኛዋም ሃብ ብጠቀም ተመሳሳይ ነው። ለዛ ነው ሃ ለብዬ ሃመር ውሃን ሳልል ም ያልኩት ተመሳሳይ ስለሆነ ነው። ስለዚህ ሞክሽ ፊደላቶቹ ተመሳሳይ ሰም፣ እንደዛው አሁን ያኛውን ሰዘ ዘለዋለሁ ተመሳሳይ ስለሆነ ማለት ነው። ስለዚህ በዚህ መንገድ መማማር እንችላለን ማለት ነው። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ጋር እንዲሁም ስልኬ ዲስክሪፕሽን ጋር ስላለ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። በተጨማሪ በግል መማር የምትፈልጉ ልጆች ካላችሁ በስልኬ ስላለ ዋትስአፕ ወይንም ደግሞ ኢሞ፣ ቴሌግራም ደስ ባላችሁ ሶሻል ሚዲያ ማግኘት ትችላላችሁ ማለት ነው። አመሰግናለሁ።